እናንተም ደግሞ የሚነሱ ሀሳቦችና በመሻይኮች በሚሰጡ ማብራሪያዎች ብዙ ቁም ነገሮችን እያተረፋችሁ እንደሆነ ባለሙሉ ተስፋ ነው። ቡድን የተከበራችሁ የአፍሪካ ቲቪ ተከታታዮች፣ ዛሬም ደግሞ ፍትህ ላይ ነው ያለ ነው። ፍትህ ሰፊ ነገሮችን የሚዳስስ ነው ያለው። አንድ ሁለት ሶስት እያልን በአንኳርነት የሚጠቀሱትን ዋና ዋናዎቹን እየዳሰስን ነው ያለ ነው። ዛሬ ደግሞ ልናይ የፈቀድ ነው የወደድ ነው ፍትህ በትዳር ላይ ይህ ትዳር የሚባለው ነገር ቁብ ነገር አዘል የሆነው ህይወታችን አጋርጋ ስንጣመር ና ረጅም የሆነውን ጉዞ አብረን ስንኖር ፍትሐዊ መሆን ያስፈልጋል። መበዳደል እንዳይፈጠር፣ መጨቋቋን እንዳይፈጠር፣ በመካከላችን መቃቃር እንዳይፈጠር ሚዛናዊ የሆነ ህይወትን እንኖር ዘንድ በትዳር ውስጥ አላሁ ተባረከ ወተዓላ ሰፊ በሆነው መለኮታዊ መመሪያው ቁርኣን እንዴት ማግባት እንዳለብን ካገባም በኋላ እንዴት መኖር እንዳለብን ቤተሰብ ኡስራ ከተመሰረተ በኋላ ከልጆቻችን ጋር፣ ከማህበረሰቡ ጋር እንዴት መኖር እንዳለብን ቁልጭ አድርጎ ኮምፓስም በቁርአን አማካኝነት አስቀምጦልናል። ረሱላችን ሶለላሁ ዓለይሂ ወሰለም በአስተምህሮታቸው ሰፊ የሆነውን ሀተታ አስቀምጠው እናገኛለን። ስለዚህ በዚህ ዙሪያ ዛሬ ደግሞ ከሼኻችን ሼክ ኑረላህ ጋር ሰፋ ያለ ማብራሪያ የምናገኝ ይሆናል። ሼክና ሼክ ኑረላህ ሀያኩም ላሁ ወበያኩም። ኢንሻላህ ዛሬ እንግዲህ የምናየው ስለ ትዳር ነው። አንድ ሰው ካደገ ከጎለመሰ መኒስተጣ ከቻለ አግብቶ ከዛም በኋላ ደግሞ ትዳር መስርቶ አንዱ የነብዩ ሱና ስለሆነ በዚህ ህይወት ውስጥ መሄድ አለበት።

ከወንድየው መብት ወይም ደግሞ ከሴቴቷም ሊሆን ይችላል። የመጀመሪያው አናባም ማየት ማየት እሱም የሚያገባትን ባለቤቱን እሷም የምታገባው ባለቤቷን የትዳር አጋሯ ሊሆን የሚችለው የትዳሯን ባለትሆነ ምችለውን ማየት። እዚህ ላይ ሸሪዓውንም ማየት ሲል ፍትህን ጠብቆ ነው። መጠናናት እያልኩ አይደለም።

እንደ አገዳ ቀምሰህ የምትተወው ሳይሆን የዲንህ አጋር የሀያትህ አጋር የማህበረሰብ ምስረታ አድርጎ ነው ሸሪዓ የሚመለከተው። አንተን አይደለም፣ አንተና እሷ መገናኘት መካከል የሚመሰረተውን ማህበረሰብ ነው። አንተ አላሁ ዐዘወጀል ለምንድነው የሚለው የሰው ልጅ ጀዓልናኩም ኸላኢፈ ፊል አርዲ ነው የሚለው

ለዘሯ፣ ለውበቷ፣ ለሃይማኖቷ፣ ለዲኗ ዲኗ ላይ ጠንካራ ስለመሆኗ የእሷ ዘር የእሷ እንትን ምንም እንትን ሒሳብ ውስጥ ሳይገባ ዲን ያላት ከመሆኗ ለመሆኗ ልትገባ ትችላለች አሉ። ይህን አሉና አቅጣጫ ሲያስቀምጡ ፈዝፈር ቢዛቲ ዲን አሉ። ዲን ያላትን የዲንን ባለቤት ያችን አግኝ ተሪበት የዳከ እጅህ

ግንኙነቱን ለረጅም ጊዜ ሊያስቀጥል ይችላል። መጀመሪያ እይ ርካባት ተደሰት። የዚያን ጊዜ ያስደሰተችህ ጊዜ ዲን ያላት ከሆነ ብዙ መስፈርት አታብዛ፣ ዲኑን ቀድመህ ዋጋ ስጥ፣ ያኔ ሌላው ነገር ሁሉ ይሟላል ማለት ነው አሉ። እንደገና አሁንም ሸሪዓተል ኢስላም ከዚሁ ከእይታ ጋር ተያይዘውና ከጋብቻ ጋር ተያይዞ የጠበቀው ፍትህ፣ የጠበቀው አድል ምንድን ነው ለሴቷም

ትንሽ አገራችን መፍቱህ ሆናለች። ይህን ዘመን ውሎ አደረ እንደዚህ ከሆነ ማለት ነው። ይሄ ከውጪ ዓለም ጋር ያለን ግንኙነት በጣም እየሰፋ ነው ያለው። ስሙ ራሱ ደስ የማይል ስም ነው የተሰጠው ጥርዝ የሚሉት እንትን አለ፣ በተለይ ከአረቡ ሀገር የመጡትን ወይም ደግሞ ዲያስፖራ የሚሉት አለ፣ ይሄ ደግሞ በፈረንጁ አካባቢ የመጡትን እነዚህን ያገባል የሚያገባው ግን

ገና ኃላፊ ነኝ ብሎ ወልይ ነኝ ብሎ ሀብታም ነው የጠየቀሽ፣ ይህማ ጓደኛዬ ነው ብሎ አስገድዶ መዳር አይፈቀድም። ሸሪዓ ያስቀመጠው ፍትሕ ማለት ነው። ልጄ ናት በማለት እህቴ ናት በማለት እኔ ኃላፊዋ በማለት ብሎ አስገድዶ መዳር አይቻልም። ወላ ቱንካሑል ቢክሩ ሓታ ቱስተእዘን። ቢክር የሆነች ደግሞ አሁንም ሳትነገር ፍቃዷ ሳይታይ አሁንም መዳር አይፈቀድም ሸሪዓተ እስላም። ያኔ ይህን ማዕል ወጅ የሚባለውን ነገር ይጠብቃል። እዚህ ቦታ ላይ ቢክራ አግብታ የማታቅ ዐይነ አፋር ነው ሞትኖው ብጠቢዕ ያኔ ውኢድን ውሃ ሱኩት ውሃ ነው የሚሉት እገሌ አጭቶሻል ሊያገባሽ ይፈልጋል። እኛ እንኳን በጣም ፈጣጣ ሆነዋል በእኛ ዘመን ያሉ። እንዴት ነው ምን ይመስልሻል?

የሚቋጫ አይደለም በቀላል ገና እየገባን ያለ ነው። ነገር ግን ወንድማችን ሰዓት አልቋል የሚል እያሳየን ነው ያለው። ቡድና የተከበራችሁ የአፍሪካ ቲቪ ተከታታዮች፣ እንግዲህ ሽኻችን እንደገለጹት በሚገባበት ሰዓት ብዙ መስፈርቶች ሴት ልጅ ለገንዘብ ተብላ

ች ከረፍት በኋላ ተመልሰን መጥተናል። እያወራን ያለ ነው ስለ ትዳር ነው። ትዳር ላይ ፍትህ መጠበቅ ስላለበት ስለ ፍትህ ነው እያወራን ያለ ነው። በትዳራችን መካከል ገና ከምርጫ ጀምሮ ወንድ ልጅ እንግዲህ የማየት የመምረጥ እድል እንዳለው፣ ሴት ልጅ ደግሞ ፈቃዷ ምን ይመስላል ቢክራ ከሆነች አግብታ የማታቅ ከሆነ ዝምታዋ መልስ እንደሆነ ና ሌሎችንም ደግሞ ጠቃሚ የሆኑ ሀሳቦችን እያነሳን እየዳሰስን ያለ ነው። ሸይኽና ሸይኽ ኑረላህ ከረፍት በፊት ሀሳባችሁን አስቁሚያችሁ ነበረ ሰዓት ስለገደበን

ዘዋጅ ላይ ሁሉን ኃላፊነት የሚጥለው ዘውጅ ላይ ነው። ወንድ ላይ ነው። የጋብቻን ጣጣ የማግባትን እሷን የማጌጥ የማልበስ የመውሰድ የማኖር ኃላፊነት እሱ ላይ ነው የሚጥለው። ከዚያ በኋላ ደግሞ እሷ እሱን ጣዓ የማድረግ የመታዘዝ አብሮ የመኖር እና ፍቅርን የመስጠት ፍቅርን የመስጠት ስንል ይሄ ተፈጥሯዊ ነው። ሆኖም ግን ከተፈጥሯዊ ተጨማሪም ታ ከባህሪዋ ጋ የማይሄድ ቢሆን እንኳ እሱን የሚያስደስቱ ነገራቶችን ጠብቃ ማድረግ አለባት። ከማ ተተዘየኑ ለሁ ሁወ ከዛሊከ የልዘም እየተዘየነ ለሃ ለሷ ተውቦ ቆንጭ እንደዚህ ነው ሸሪዓ፣ አመዛዝ ነው የሚሄደው። የሴት ብቻ ጉዳይ አይደለም ይሄ። በዚህ መልኩ ምንን ለመመስረት፣ ቀጣይ ትውልድን ለመመስረት አንታሁን ደርሰሃል እዚህ ቦታ ላይ ካንተ በኋላ ደግሞ ይህችን ዱንያ አንተን የሚረከቡ ትውልዶችን ለማፍራት፣ እኔ አንተ አንቺ ማለት ነው። በዚህ መልኩ እንድንረካከብ ነው። ና መርሓባሸክማ ዘኩላ ይሮ እዚህ ላይ አንድ ማንሳት የፈለግኩት አሁን ካለው ዋቄ ጋር ስናየው ተጨባጭም በምንመለከትበት ሰዓት ላይ ትዳር ላይ አንድ ሰው እንግዲህ ዲነኛውን ካገኘ ያግባ ተብሏል። መንስተጣዐ ሚንኩም አልባኣ ተፈል የተዘወጅ ነው። ከእናንተ መካከል ይህን የትዳርን ጣጣ የሚያሟላ ማሟላት የሚችል ሰው ካለ ያግባ። ግን ለማግባት በሚፈልግበት ሰዓት በሚጠይቅበት ሰዓት አሁን የተቀመጡ አንድ ሰው ነቢያችን ሰለላሁ ዐለይሂ ወሰለም በሚጠየቅበት ሰዓት ዲኑ ከወደዳችሁ አክላቁን ከወደዳችሁ ስጡት የሚል ሐዲስ አለ። አስተምሮታለ ኢዛ አታኩም መን ተርዶነ ዲነሁ ወኹሉቀሁ ፈዘውጁሁ ነው። ግን አሁን ላይ ይሄ በተግባር እየታየ አይደለም። የሰው ልጅ ትዳር በሚጠይቅ በማግባት የሚፈልጉ አላህ ስብሓን ወተዓላ ባሪያዎች በሐላል ለመሰተር በሚጠይቁ ሰዓት ቤተሰቦች ስለማያግዟቸው ወደ ሐራም እየወሰዷቸው ያሉት እየተገፋፉና የማይሆን ነገር ወደ ፋዋሒሽ እየሄዱ ያሉበት ሁኔታ አጋጣሚዎች በአብዛኛው ይንሰራፋል፣ ይታያል። ምንድን ነው ዲነኛ የሆነ ሰው ሲመጣ ምን አለው ለሱማ አንድርም የሚሉበት ሁኔታ አለ ማለት ነው። ልጆች እየተዋደዱ ልጆች እየተፈለጉ ሙሉ ጤንነት እያላቸው ሁሉቁ የተስተካከለ ሁሉ እንደገናም ደግሞ ዲኑ የተሟላ ሁኑ እያለ በዚህ ሁኔታ ላይ እያለ ግን የቁስ ወይም የዱንያ ሀብታም ባለመሆኑ ማስተዳደር ይችላል እኮ መኖር ይችላል እንደማንኛውም ሰው። ግን እነዚህ መስፈርቶች ባለመሟላታቸው ብቻ ትዳሮችን የሚከለከሉበት ሁኔታ አለ። እዚ ላይ ምን ትላላችሁ? እንግዲህ የግል አመለካከቴ ሊሆን ይችላል እንደ ሸሪዓውም ሐቂቃ እንትንን የሴት ልጅ ይበጃታል ወይ አይበጃትም ወይ ብሎ አይቶ የመዳር ኃላፊነት ለወልጅ ነው የሚሰጠው

እንትኑን ስለወደደችውና ቃሉ ስለተቀለጣጠፈ ደግሞ ብቻ በዛ በጣም አደጋ ላይ የሚወድቁበት አጋጣሚ አለ። እንደዛ እንዳይሆን የማየት ኃላፊነት አለበት። የዘበኑ ጅንጃና የሚባለው አንድ ይሄ ነው። ሁለተኛ እንትኑም ምንድን ነው ይሄ መሰረታዊ

መጥፎ ነገር ይፈጠራል ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ያ ምንድን ነው? ህጋዊ ያልሆነ ልጅ ይፈጠራል ማለት እኮ ነው። መጥፎ ነገር ይከሰታል። ክብር ይጎድፋል፣ ክብር ይበላሻል። ያ የሚጨነቅለት የነበረው ክብር አፈር ይበላል። ግን አመቻችቶ አግርቶ ያደረገ እንደሆነ አላሁ ሱብሓነሁ ወተዓላ መፍትሄውን ይሰጣል። እነሱ እንደገና የእነሱ መጣመር ደግሞ ሪዝቅን ያመጣል።

አንተና እሷ ስትገናኙ የሁለት ሰው ምግብ ነው የሚገናኙ፣ ለአራት ሰው ተረፋችሁ ማለት ነው። ሁለት እሷ ለሁለት ሰው ይበቃል። ሌላ ሰው ትጨምራለች፣ አንተ ያን ሪዝቅ ይመጣል። ስትወልዱም ደግሞ የራሱ ሪዝቅ ተመድቦለት ነው የሚመጣው። ዕሙማን እሱ መሰረት አይደለም። እንደ ሸሪያ ግን መታየት አለበት። እንደ ወላጅ ዝም ብሎ ማንም ላይ መጣል የለበትም። እች ልጅ እንደው እንትኑ ምን አላህን የሚፈራ ከሆነ የትም ገብቶ እሷን

ትእዛዝ የሚያከብር ከመጣ መሰጠት እንዳለበትና ግን ወልይ ደግሞ በዛም ዙሪያ እንደዛም ከመሆኑ ጋር ማጣራቱ ይበጃታል የሚለውን ማየቱም ደግሞ የከፋ እንዳልሆነና መከታተልም አማናም ስላለበት አማናው መወጣት እንዳለበት ሰፋ ባለመልኩ ነገራችሁናል። ሸይኽና ይሄ ትዳር የሚባለው ነገር ፍትህ የሚፈልግ ነገር ነው ብናል። በጣም ፍትህ ከሚፈልግባቸው ቦታዎች መካከል በእስልምና እንግድ የቻለ ሰው አንድም ሁለትም ሶስትም አራትም ማግባት የሚችልበት ሁኔታ አለ። ነገር ግን መቻል ማለት ምን ማለት ነው የሚለው ነገር እንደው ስናየው አሁን አብዛኞቹ፣ አንደኛ ነገር ፍቃድ አልጠየቀኝም። ብዙ የሚታዩ ነገሮች አሉ። ሁለተኛ ሲያገባ ማስፈቀድ ስሱ ሸርጥ ነው ወይ? ማስፈቀድ አለበት ወይ? ሁለተኛ ደረጃ መቻል ማለት ቤት መግዛት ነው ወይ? በቤት ኪራይ ሁለት ሶስት ማግባት አይችልም ወይ? አላሁ ሱብሓነሁ ወተዓላ ሶስት አራት እያለ ለሙስሊሞች አራት ድረስ ገደብ አድርጎ ሲፈቅድ ለሙስሊሞችስ ብዙ መስለሃ የለውም ወይ ከመፍሰዳስ ብዙ ነገር አይጠብቅም ወይ የሚለውን ሀያኩም ላ ሼክና፣ ብዙ እንትኖች የረገጥኩት ይሄ ርዕስ በጣም ሰፊ የሆነ ርዕስና እንደገና እንዲህ ዝም ብሎ በቀላሉ ግብት የሚባልበት ርዕስ አደለም። ግን ምን ይላሉ መሰለህ አድል ወሳኝ ነው። ፍትህ ወሳኝ ነው። ፍትህ ግን የሚጀምረው መጀመሪያ ትምህርታችን ላይ ከላይ ጀምረን እንደመጣ ነው። መጀመሪያ ከራስህ ነው የሚጀምረው። አንተ ራስህ ላይ ፍትህን ማስፈን አለብህ። ከዚያ የትዳር አጋርህ በሆነችዋ ላይ ፍትህ ማስፈን አለብህ። እሷን የሚያስፈልጋትን አሟልተህ እሷን የሚጎላት ነገር ሳይኖር ያንን ካረጋገጥክ በኋላ ከሁሉም ጃኒብ ማለት ነው ከአንተ የምትፈልገውን ነገራቶች ሁሉ ከሰውነትህ የምትፈልገው ነገር አለ፣ ከአንተ ከልብህ ከፍቅር አንጻር የምትፈልገው ነገር አለ፣ ከመኖር ሁኔታዋ የምትፈልገው ነገር አለ። እነዚያ ነገራቶች ከተሟሉ እናንትን ካሉ እንደ መፈቀድ ነው እንጂ እንደ ግዴታ አይደለም። ተዓዱደ ዘውጃት ፈሊላሊከ አላሁ አዘወጀል ለምንድን ነው የሚለው ፊ ሱረት ኒሳ ሶስተኛ አንቀጽ ላይ

መንስተጣዕ ሚንክሙል በአተ ያ በአ ብሎ ማለት የጋብቻን ጣጣ ማለት ነው። የጋብቻ ጣጣ ሰውነትህን ክፍል ሊመለከት ይችላል። የገንዘብ አቅምህን ሊመለከት ይችላል። የዓቅልህን ሊመለከት ይችላል። አንተ ለአስተዳደር ብቁ አልሆንም ካልክ መጀመሪያውኑም አታግባ። ያንም ብቃት ደግሞ ላይ ላይ ካየህ አግባ። አግብተህ አንድ እያስተዳደርክ እያለ የአንተ የማስተዳደር ብቃትህ አንድ ላይ ብቻ መቆም የሚችል ከሆነ ወደ ሌላ ትለፍ። ግን ከዚያ በላይ አልፈህ እሷንም ፍላጎቷን መሰረታዊ ፍላጎቷን ሳታጓድል ሌላዋን ማሳደር የምትችልበት አቅም ካለ ደግሞ አሁን ቅድም ወደ አነሳ ስመጣልሃለሁ፣ እሷን ማስፈቀድ፣ እሷን መጠየቅ፣ እሷን እንትን ማለት የሚለው እንዴት ነው ሸሪያ የሚያየው? እሷን መጠየቅ አይጠበቅብህም፣ ማስፈቀድ አይጠበቅብህም። መጀመሪያውኑ ሸሪያ ፈቅዶልሃልና ማለት ነው። ያኔ አንተ የሚጠበቅብህ ምንድነው? የእሷን ፍላጎት ማሟላት ነው። የእሷን ፍላጎት ካሟላህ አንተ በማግባት የእሷ ሀቅ የማይጓደል ከሆነ ይፈቀድልሃል፣ ማግባት ይፈቀድልሃል ነው። አሁንም አስገዳጅ ነገር የለም። እንደገና ደግሞ ይህን ፈል ታገኛለህ ይህን እንትን አይደለም፣ ይፈቀድልሃል ነው። ዓድል ነው አስቸጋሪ ብሎ ሸሪዓ የሚቆጥረው ነገር፣ ምናልባት ሰዓታችን እንዳይጠብብን እንጂ አልዓድል በይነንሳ በያኑ ስዑበት ልአድል በጣም ዓድል አስቸጋሪ ነገር ነው።

በማልችለው ግን እንዳትወቅሰኝ የኔ ጌታ እንዳትይዘ ብለው ይሉ ነበር ማለት ነው። መርሓባ ጀዛኩም ላ ር ሼኽ ኑረላህ ወባረከ ላሁ ፊኩም። ቡድና የተከበራችሁ የአፍሪካ ቲቪ ተከታታዮች እያወራን ያለ ነው ስለ ፍትህ ነው። በትዳር መካከል ሁለት ሶስት ስለማግባት ስለዛም ሼካችን እያነሱ እያብራሩ ነበር የነበረው ነገር። ግን ፍትህ የሚባለው ነገር ሁለት ሶስት አራት ስናደርግ ይህንን ፍትህ ለማስፈን የማትችሉ ከሆነ ወይም ደግሞ ስጋት ካለባችሁ አንዷን ብቻ መያዝ እንዳለባችሁ እንዲሁም ደግሞ ሌሎችም ነገሮች አስገዳጅ ነገር እስከሌለ ድረስ በአንዷ ላይ መብቃቃት ለፍትህ አመዛኝ እንደሆነ የገለጹበት ሁኔታ ነው ያለው። ነገር ግን ይሄ ርዕስ በጣም ሰፊና በሰፊው ሊዳሰስ የሚገባ ርዕስ ስለሆነ በቀጣይ ክፍል እንሻ አላሁ ተዓላ የአላሁ ስብሃነሁ ወተዓላ ፍቃድ ከሆነ ተመልሰን የምናየው ይሆናል። ለዛሬ ግን የያዝነው ፕሮግራማችን ሰዓት ስላለቀ እዚህ ላይ ለማቆም እንገደዳለን። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች፣ ወቢላሂ ተውፊቅ ወሰላሙ አለይኩም ራህመቱላሂ ወበረካቱ።